አላይኩም ራህምቱላይ አበረካቱ ወድና የተከበራችሁ የቻናሉ ቤተሰቦች እንዴት ናችሁ? ሰላም ሰላም ሰላም እያሉ ወደ ሁላችሁንም ዛሬ ደግሞ እንግዲህ ሚዲያ ላይ የታዘፉትን ነገር ነው ይዜ የመጣሁት። ምክንያቱም አብዛኛውን ጊዜ አብዛኛውን እኛ ሴቶች የዋህነት ያጠቃናል ማለት ነው እወድሻለሁ ያለሽው ሉ እወድሻለሁ ያለሽው ሉ በቃ የወደኛን ማለት አይቻልም ማለት ነው። ምክንያቱም አሁን እንደያችሁት ቲክቶክ ላይ አሌክስና ዴዚ በጣም ዋዴዱ ነበር። በጣም በላይ ላይ ማለት በማለት ደስ የሚሉት ብዙ እና ጊዜ እኛ ሴቶች ማለት ነው አስቀድመን እንሰጣለን ማለት ነው። ወንዶች በነገራት ላይ ከስንት አንድ እንድ ነው አብዛኛው ወንዶች ልባቸው አይገኝም ማለት ነው። ነ ልጅ በጣም ነው ያሳዘነች ማለት ነው ስበርበርበርርብላ አሁን ላይ እወድሻለሁ ስላ ንቦ አሁን ላይ ደግሞ በ አላለ ሲጠየቅ መልሱ በጣም ነው የሚገርማችሁ ማለት ነው አንሰብጡ የሚወዳያትን እቅረኛ እወዳታለሁ ለማለት ምንም የሚያፍርበት ነገር የለውም። የወደፊቱ ትዳሬ ትሆናለች፣ የልጆች እናት ትሆናለች፣ በቃ አገባታለሁ ብላችሁ ለምታስቧት ሴት ምንም ልታፍሩባት አይገባም። እኔ እና አንቺ የሚያገናኙን ስራ ነው። በቃ እንዴት እና እንደው እንዲም እንስራ ካላችሁ እንደዛ መስራት ይቻላል። ነገር ግን እወድሻለሁ፣ ምን አልሻለሁ እያሉ ልብን ቅልጥ ጠርጋችሁ ስታበቁ እይቷን አሁን እሱ በፍቅር ፍቅር ስታስገብተውታ ነው በጓደኝነት ዘጠዝነው ብሎ እንዳለነት በእህትና በወንድምነት ቢሆን እንደዛ ትጎደም ነበር አውቃ መጀመሪያውን ትለማበታለ ማለት ነው። ነገር ግን አሁን ይሄ አገባሽ ያለው ምናምን ብሎ እንትን ስላላት አሁን ላይ በጣም ችግር ላይ ወርቃለ ማለት ነው። ከብያ እንደገና፣ በነገራችን ላይ አንድ ጊዜ ሴቶች ቤተሰባችሁን ያላከበረ ወንድ እናንተ ነው፣ ነገ ጠዋት አያከብራችሁም ማለት ነው። እና ስለዚህ አሁን ይሄ ልጅ እናቷን አይፈለግም እናቷን እንዲዘርበ እያናገራት በቃ እሱ ሊቀርባት እሱ ሊቀርባት እሷን በቃ ከልጅቱ ወንድ መራቅ አለባት። በጣም ያሳዝናል። ልጅቱ ግን በፍቅር ስለያዘትና በፍቅር ስላለባት አይ እናቴን እንደዚህ ልታረገ አትችልም፣ እና በእናቴ ላይ አላለችም። ጥሩ ላይ አይደለም ያለችው። ምክንያቱም እሱ አሁን አሁን ላይ ሊሸሻት ፈልጓል። እሱ አጅ ፍቅር ይዘዋላል። እሱ እንዲሄድባት ወይም እሱ እንዲቀየር እሱን ሰው እንዲያነትን እንዲያስጠይባት አች እኔ በነገራት ላይ በጣም ተዝናኛለች። አንዳንድ ጊዜ ወንዶችም አንዳንድ ጊዜ እንዲህ አይነት ነገር ባታረሩ እች ልጅሁን የመጨረሻ በጣም ተቦታለች ማለት ነው ሴቶች ደግሞ ጨረሳችሁ፣ ልባችሁን አስጦ ቢያንስ ርባላ ያዛው ገና አግባሽ አግባሽ ሳታቂ ስምጥቴና በኋላ ፍቅር ከገባሽ በኋላ እርሱ ዞር በይ ይልሻል። እራሳችሁ ማሳመን አለባችሁ። የሰው በቃ ጊዜያዊ ነው የሚፈልገኝ፣ ለጊዜያዊ ለጥቅም ነው የሚፈልገኝ ወይስ በቃ ዘላለማዊ ለትዳር ነው የሚፈልገኝ ብላችሁ መጀመሪያ አጥኑ። በጣም ስብርበ ነው።

ቆየቱ ግን በጣም በጣም አንገቷን እንዲፍታለች ማለት ነው። አንዳንድ ጊዜ የሳቀላችሁ ሁሉ ይወደኛል ማለት አይደለም። አሁን ላይ በምላስ ማለትና ሁሉም ሰው በምላስ ና እንጂ ከልቡ ይወደኛል ማለት አይቻልም ማለት ነው። እኛማ የታዘብነው ነገር ላፕቶፕ ላይ አሁን ይነማኛ ተወዳታለህ አትወዳትም የሚለው ጥያቄ አንስቶበት ነበርና እሱ ደግሞ እዛ ላይ በቃ ልክ እንደሚወዳት አፉን ሞልቶ ወዳታለሁ ብሎ የተናገረበት ነገር የለም ማለት ነው። እሱ ምንድነው ያለው? እንትኑን ያተኮረው ምንድነው እናቷ ላይ ነው እንግዲህ እናታችሁን ጠልቶ እኛም በክብር ያመናል ብላችሁ የምታገቡት ወንድ ምን አይነት ወንድ ነው? ለም እንግዲህ ላይ በሚዲያ ላይ ያውም በሚዲያ ላይ አንቺ አንቺ እያለ እንትን የሚላት ወንድ ቢያንስ እንኳን አይደለም ለወደፊት አገባታለሁ የሚላት ሚስቱን ቀርቶ ሰው እኮ ለክብር አንቱ ይባላል በሀገራችን በባህላችን ማለት ነው። እርሶ ምናምን ምናምን እያሉ ነው በእንዲያገራችን በኋላ አማቶቻቸውን እንዲሁም ደግሞ ትልቅ ሰው ትልቅ ሰው እርስዎ እንዲህ ብለው እሱ እርስዎ እንዲህ ብለው እያሉ እንኳ የሚያወሩት ማለት ነው። እሱ ግን ከህይወት ከህይወቷ ትምጣ አታስፈልጋትም። እሷ የሚያሳስባት ካምባኒ ነው ድርጅት ነው የሚያሳስባት። ነዲዚ ያታስብም ይላል ማለት ነው። እሱ ተቆርቋሪ ሆኖ ማለት ነው። እንግዲህ ስ የሚወድያት ከሆነ ለምን ህዝብ ፊት እወድሻሉ የሚለውን የሚለውን ቃል ለመናገር ለምን በቃ ምንም እወድያታለሁ የሚለውን የሚለው ፍቅር እንደያዛት ከሱ ፍቅር እንደያዛት በቃ

ወዲህ ነው እንደዙ፣ አለዋ በቃ እንትን ያለውና በስጨት ውስጥ የገባችው አሁን ፍቅር ይዘዋታል። በስልክ ይደዋወላሉ፣ ብዙ ነገሮች ይባባላሉ። እናትየዋ ግን ተረድታለች ማለት ነው እንደማይፈልገው፣ የማይፈልግም እናትየዋ ተረድታለች። ልጇ ከሱ እንዲትርቅ ና የፈለገችው ነገር ግን ልዩ ግን ለእናቷ ምንም ክብር የለውም። በጣም አስቸግሯታል ማለት ነው፣ ምክንያቱም ፍቅር ስለያዛት ማለት ነው። ይን አሁረና ክብር የሌለው ለወደፊት እኔን ያገብረኛል ብላ በጣም እኔን ይዘኛል። እኔን እንደዚህ ነው። ከንግግሩ በጣም ተረግቻለሁ እንደማይፈልጋት እንደማይፈልጋት ሌላ ቀርቶ ሲጠየቅ በአንተ ወጪ አንተ ፈረንሳይ ተወስደታለሁ ምናምን ሲባል እራሱ ተወስደታለሁ የሚለውን ቃል እራሱ እንትን አላለም ማለት ነው። እሱ ትኩረቱ ምንድን ነው? እናትዬዋ ስለነቃችበት ሚዲያ ላይ የምናገረው ምንድን ነው? እናቷ እንደምታስጨንቃ፣ እናቷ ጫና እንደምታደረግባት እናትና ልጅን ለማለያየት በጣም ጥራው ማለት ነው። የሚሆናት ቢሆን እኮ እንደ ብሎክ የተቆረቆረ መንገስ ነው የሚሆናት ቢሆን እኮ ምንም ችግር የለውም። ግን አይሆናትም፣ አይፈልጋትም ከእናቷ ጋር ከቤተሰቧ ጋር ግን ሚዲያ ላይ ናቸውስት ያስባት ነው ማለት ነው። በጣም ያሳዘነች ነገር ላይ በጣም ደስ የምትል ነበረች። ማታ ጊዜ ጊዜ ታውቃላችሁ፣ አፋብልድፍ ድፍስ ንግግሯ ምናምን አማርኛ ትንሽ ትንሽ ስለሆነ ብዙውን ጊዜ እንግሊዝኛ ስለሆነ የምትናገረው ቻ ደስ ትላለች። አሁን ላይ ግን ያሳቋ፣ ያጫዋቷ፣ አንገቷን ደፍታ ስትዋት በጣም ሳዘና ማለት ነው እና አንዶች ይህንው እናት አላችሁ እህት አላችሁ ትንሽ ብላችሁ አስቡ። ሴቶችን አትብዱ፣ እኛም ሴቶች ልጆችን አትጉዱን። ልክ እንደናታችሁ እንላችሁ አስቡ። እናፈንጓት ለጥቅም ብቻ ፎት፣ ዱኒያ ፈራሽ ናት። ሁሉን ነገር ጥለነው እንሄዳለን። ምንም ነገር ይዘነው የምንሄደው ነገር የለም።

ላይክ አርጉ እስኪ ላይክ እያደረጋችሁ እና በጣም ከባድ ነው።

ልጅቷ ራሱ እናቷን እያልወደደ ወንድ ምን ያደርግልኛል? ለምን በአናቷ አይተከልም? እናቴን ጠጡ፣ እናቴን ሳያከብር በአናቷ፣ አንቺ አንዴ እያለ እያዋረድሽት ሚዲያ ላይ ባል ይሆነኛል ብለሽ እና በጣም ያሳዝናችሁ እንላችሁ። እንደው አንዴ ጊዜ መቼም ነው የሶሻል ሚዲያ የማያስተምረው የለም። እና ሰው ትንሽ ነገር እኮ የሆነ ነገር እኮ መተንፈስ አትችሉም ማለት ነው። የሆነ ነገር መተንፈስ አትችሉም። ትንሽ ተተነፈሳችሁ በቃ የሪከርድ ያደርጓችኋል። ያው ለሌላው ህዝብ ማሰራጨት ነው ያልሰማ እንዲሰማ ማለት ነው። ሊቭ ላይ ሆኖ ለምሳሌ ሊቭ ላይ ያሉት ቪዲዮ አይቀመጥም እንደ እንእንቱ የቲክቶክ እና እኛ ሊቭ ላይ የማናገኘው ሰዎች ቪዲዮ ተሰርቶበት ይለቀቃል። እዛ ላይ እናገኘዋለን ማለት ነው እና እኔም ነው ብዙ ጊዜ ይህንን ነገራቸው ነው የሰማሁት። ሪከርድ እያደረጓቸው ነው ማለት ነው። ሪከርድ እያደረጓቸው ከዚያ ይለቁባቸዋል ማለት ነው እና የሆነ ነገር በቃ እንትን ማለት አትችሉም፣ አሁን ላይ ማለት ነው። በቃ መረጃ ይቀመጥላችኋል የሆነ ነገር ብቻ ናፈስንተራሱ ማለት ነው። እንደገና እንደኒ ጊዜ የእሷ ራሱ ልጅቷ ራሱ በውስጥ ምናምን እንግዲህ ስለማበት በውስጥ እያወራት በስልክ በቪዲዮ ምናምን እያወረደ እያወራት ያን ያን ሪከርድ ያርጓታል። አንድ አንድ ጊዜ ተጠንቀቁ። ሰው አምናችሁ በውስጥ በኢሞ በዋትስአፕ እንዲሁም በቴሌግራም በምናምን በቪዲዮ ወንድ ልጅ ስታወሩ መጠንቀቅ አለባችሁ። ብዙዎቹ ሴቶች ተጠንቀቁ። ተመቃቂ አሉ። ሰው አስተማሩ።

ማስታወቂያ ማድረግ ያለብን ወንድ ልጅ ወንድ ልጅ ነው። እንዲያው ቢያንስ የራቁት ቪዲዮ እንኳን የሚል ወንድ ነው፣ ወንድ ችግር የለበትም፣ አያፍርም። ለእኛ ለሴቶች ግን ነውር ነው እና ምንም ይወደኛል እንደ በቃ ብላችሁ ጥንቃቄ ማድረግ አለባችሁ። አሁን ላይ ወቅቱ በጣም ከባድ ነው። ሰው የሚታመንበት ሰዓት አይደለም። እና አሁን ይች ልጅ መጥፎ ነገር ምን ተንበጥቶ ነው ቀረጻት፣ ላካት፣ ለቀቀው ቪዲዮ ማለት ነው። እስካሁን እንግዲህ መጥፎ አይደለም የሚለቀቀው ቪዲዮ ነገር በ እ በቃ ምን መማር አለብን? ብዙዎች አሁን ብዙ ላይ ሶሻል ሚዲያ ላይ እየተመከረ እየተነገረ ነው ወንድ ልጅን ይወደኛል ወዲኛል ብላችሁ አምናችሁ? እንዴት ትሳሳቱ ማለት ነው። ጥንቃቄ ማድረግ አለበት። ይሄ ልጅ አሁን እወድሻለሁ ምናምን እያለ ፍቅር አለማስገብቷት እንትን ብሏት ሲያበቃ አሁን ተመልከቱ። እናት እንግዲህ ልጇ ችግር ላይ ስወርቅ፣ ልጇ ስትጎዳ አትፈልግም እና እናቷ ስትመክራት ነው እንግዲህ እሷ አሁን እናትየዋ ላይ ጥላቻ እያደረባት ማለት ነው። ያ ደግሞ እናት ግዴታዋ ነው። እናንተ ልጃችሁ የሆነ ነገር ስትሆን መጥፎ ነገር ላይ ስወርቅ ደግሞ በቃ አዋሪ አደቋን የሚታሰምር ትጥራላችሁ። ከመጥፎ ነገር እንኳን አይደለም ልጃችሁን ቀርቶ የጎረቤት ልጅ ማከራል መጥፎ ነገር ሲያደርግ ከታየ የሀገር ልጅ ማከራል ላይነገር ጥሩ አይደለም። ይቅርባችሁ ይባላል። እንኳን አይደለም እናት ልጇን ቀርቶ ማለት ነው። እና በጣም የሚገርም ልጅ ነው። በጣም ታዝቢያለሁ ማለት ነው። ምክንያቱም በእናትና እና በመካከ በልጅ መካከል ገብቶ እናቷ ለሷ ጥሩ አስተሳሰብ እናቷ፣ እንደዚ እናት ማለት በጣም የሚያስጠላ ነገር ነው። ልጅቷ ደግሞ ዛሬ አሁን እንደዚህ ያደረጋት ነገሷን ያላከ እናቷን ያላከበረ ነገ ጠዋት እሷን ምን ሊያደርጋታል ብሎ ማሰብ ይሄ ቀላል ነገር ነው ነው በጣም ነው የተዘረጉ በግልጽ ደግሞ እወድሻለሁ ወዳታለሁ የሚለውን ቃል ለማውጣት እሱ ይህን ነገር በቃ ማውጣት አልፈልግ

ፈሽሩ፣ ላይክ አድርጉ። እስኪ ላይክ የሚያደረግ የለም፣ ላይክ የለም። ላይክ አድርጉ። እስኪ አዩ ብቻ ነሽ ሁለት

ሩ ላይክ አር ላይ ላይክ የሚያደርግ የለም። ምንድን ነው ነገሩ? ተቋርጧል። እንደ ላይክ እያደረጋችሁ እናንተ ኖራ አይደለም።